ሰላም ጤና ይስጥልን የተወደዳችሁ የሀውስ ሚዲያ ዩቲዩብ ቻናል ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላማችሁ ይብዛ ብለናል። እንደተለመደው በአዲስ መረጃ ብቅ ብለናል። እናንተም እስከ መረጃዎቻችን ፍጻሜ ድረስ ብራችሁን በመቆየት የመረጃዎቹ ባለቤት እንድትሆኑ የአክብሮት ግብዣችንም ነው። በመረጃዎቻችን የምኖራችሁን አሳብ ስቴት በጨዋ ደንብ፣ በጨዋ ስርዓት በሀሳብ ስቴት መስጫ ቦታ ላይ ብታስቀምጡልን ይደርሰናል። ለቻናላችን አዲስ ከሆኑ ሰብስክራይብ ቪዲዮን ላይክ በማድረግ እንዲትጀምሩት እያለን ለዛሬው ዳስተናደንላችሁ መረጃ ለፍን በድጋሚ ከሀውስ ሚዲያ ዩቲዩብ ቻናል ጋር መልካም ቆይታ። በሉሜ ወረዳ ልዩ ስሙ ጎዴ ዮሐንስ በተባለ አካባቢ የደረሰው አሰቃቂ ትራፊክ አደጋ ከእረርቲ ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ የነበሩ ተጓዋሾች በሉሜ ወረዳ ልዩ ስሙ ጎዴ ዮሐንስ በተባለ አካባቢ በደረሰ የመኪና አደጋ የ11 ተሳፋሪዎች ህይወታማ ህይወት ማለፉ ተገልጿል። አደጋው አይሩፍ የኮድ ቁጥር ሮ 27600 የሆነ መኪና ተሳፋሪዎችን ጭኖ ሲጓዝ ሴራሚክ ጭኖ ከቆመ መኪና ጋር በመጋጨቱ የተከሰተ መሆኑን እያረርቲ ከተማ ከንቲባ አቶ ጌታቸው ለማ በሰጡት የሀዘን መግለጫ ገልጸዋል። የሉም የወረዳ ኮሚኒኬሽን በበኩሉ አደጋው ጠዋት 11 ተኩል ላይ መከሰቱን ጠቅሶ ወደ አዳማ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ ከቆመ አይቪኮ ትራክተር ጋር በመጋጨቱ መከሰቱንም ገልጿል። በአደጋው የአስር ሰዎች ህይወት ማለፉንና ሁለቱ ሴቶች መሆናቸውን ጠቅሰዋል። በተጨማሪም በሁለት ሰዎች ላይ ከፍተኛ አካል ጉዳት እንዲሁም በአንድ ሰው ላይ ቀላል ጉዳት መድረሱንም ነው የተገለጸው። የሉም የወረዳ የትራፊክ ደህንነት አስተባባሪ ኢንስፔክተር ተክል የታመሩ ያደገው መንስኤ በፍጥነት ከፍጥነት በላይ ማሽከርከር እንደሆነም ገልጿል። የተወደዳችሁ የሀውስ ሚዲያ ዩቲዩብ ቻናል ቤተሰቦቻችን፣ እንግዲህ በነዚህ ተሳፋሪዎች ላይ በደረሰው አደጋ የሀውስ ሚዲያ ዩቲዩብ ቻናልም የተሰማውን ጥልቅ ሐዘን የሚገልጽ ይሆናል። ለወዳጅ ዘመዶቻቸውም መጽናናትን ይመኛል። ስለ አብሮነታችሁ ከልብ እያመሰገንን ቀጣይ በሌላ ወቅታዊና ትኩስ መረጃዎች እስክንገናኝ ቸርን ሰንብት እያልን ቻናሉን ሰብስክራይብ ይህንን መረጃ ደግሞ ላይክ ማድረጋቸውን እንዳይረሱ። ጤና ይስጥልን።